በዓለም ዙሪያ ያላችሁትን ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ አገልጋይ ያዕቆብ ሶዳና ነኝ። ዛሬ ደግሞ የምንማረው ትምህርት የከበረ አገልግሎት ምስጢሮች ምስጢሮች ምን እንደሆኑ እየተማርን እንገኛለን። የከበረ አገልግሎት ምስጢር አንደኛው የግል ህይወት ነው። ሁለተኛው የቤተሰብ ህይወት ነው። ሦስተኛው የምናገለግለው የህዝብ ህይወት። በሶስተኛው ክፍል በምናገለግለው በህዝብ ህይወት ዙሪያ ትምህርት ሶስት ላይ እንገኛለን። ርዕሱም እንዲህ የሚል ነው፣ እያንዳንዱን ሰው ማክበር ያስፈልጋል፣ ወይንም እያንዳንዱን ሰው እናክብር የምለው ነው ርዕሱ። የምናገለግለውን እያንዳንዱን ሰው ለራሱ የሚገባውን ክብር መስጠት አገልጋይ ያስፈልጋል። አገልጋይ ክብርን ለራሱ ብቻ ፈላጊ ሳይሆን የሚያገለግላቸውን ሰዎች ማክበር ያስፈልጋል። መውደድ ያስፈልጋል። ማቀር ያስፈልጋል። ከነርሱ ጋር በርህራሄ መጓዝ፣ ርህራሄ ማሳየት ያስፈልጋል። እያንዳንዱ እንደ መንፈሳዊ ሰው በትህትና፣ እንደ መንፈሳዊ አባት በትህትና ከነርሱ ጋር የሚመላለስ ህይወት ሊኖረው ይገባል። እንዲህ ከሆነ ህዝብ ያድጋል፣ ህዝብ ይለወጣል ማለት ነው። እነዚህ በዚህ ትምህርት ዙሪያ ደግሞ ሁለት ጥቅሶችን አነብላችኋለሁ። አንደኛው ኦሮሜ 12 10 ስፍራው ይል ይላል በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተገባበሩ ይላል። አንዱ አንዱን ማክበር፣ አንዱን አንዱን ማውደድ ያም ደግሞ ምንድን ነው በወንድም ማማች መዋደ መዋደድ ወንድም እንደ ወንድም እንደ እህት በማየት እግዚአብሔር ቃልም ስናገር የሸመገሉ ሰዎች ሴቶችን እንደ እናት ደግሞ ወንዶችን እንደ አባት ይላል፣ በጢሞቴዎስ ላይ ሲናገር አክብር ይላል። ደግሞ ልጃገረቶችን እንደ እህቶች እንደ ራሴ እህቶች ቆነጃጅትን እንደ ራሴ እህቶች ይላል፣ እንደዚህ አድርገህ አክብራቸው ይላል። ስለዚህ አገልጋይ እንደዚህ ባለ ሁኔታ ታላላቅ በእድሜ ከርሱ የሚበልጡትን እንደ እናቱ እንደ እናቶቻቸው እንደ እናቱ ማሰብ ያስፈልጋል። ወንዶችን ደግሞ በእድሜ የሄዱትን እንደ አባቶቹ እንደ አባቱ እንደ ራሱ አባት ማክበር ክብርን መስጠት ያስፈልጋል ማለት ነው። ለእያንዳንዱ የሚገባውን ክብር ቆነጃጀትን ደግሞ እንደ ራሱ እንደ ግሉ እህቶች አድርጎ ነው አገልጋይ ማየትና ማሰብ ያለበት የምለውን ነው። ይህ ክፍል የምናገረው ማቴዎስ 10:42 ደግሞ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 የምናደርግ ከሆነ እግዚአብሔር ዋጋውን ለእኛ እንደሚከፍል የእግዚአብሔር ቃል በዚህ ቦታ ያስተምረናል ማለት ነው። ስፍራውን ለመማር እግዚአብሔር ይመስገን። ቅዱስ እግዚአብሔር ሆይ ስሜ ይባረክ ማድረግ የሚገባንን ሁሉ በትክክል ማድረግ እንድንችል እርዳን፣ ፀጋ ይበዛልን፣ ከእግዚአብሔር እውነት ውጭ እንዳንወጣ በምናደርገው ነገር ሁሉ ከራሴ ዓላማ ጋር የምንት ሰዎች እንድናድታደርገን እለምናለሁ። ክብሩን ለስሜ ይሁን፣ በጌታ በኢየሱስ አሜን። እያንዳንዱን ሰው በራሱ ጾታ በኢኮኖሚ ሌበል ባለበት በተማረበት ደረጃ በጎሳው በጎሳው ወይንም በዜግነቱ ወይንም በባህሉ መሰረት ባክግራውንድ ባለው ሁኔታ እያንዳንዱን ሰው አገልጋይ እያንዳንዱን ሰው እንደዛ ማክበር አለበት። ሴቶችን እንደ ሴትነት ደግሞ በኢኮኖሚ ሌበል የከበሩ ሰዎችን ልክ በራሳቸው ሌበል ላይ ሳያዋርድ የተማሩ ሰዎችን ምሁር የሆኑ ሰዎችን ደግሞ ልክ እንደዛ ምሁሩ እንደሆኑ መጠን የተማረ ሰው እንደሆነ እንደሆነ መጠን ደግሞ ዜጎችን እንደ ዜግነታቸው እንደ ዜግነታቸው ባህላቸውን እያየ እንደዛ ባህሉንም ሳያጠፋ በዛ አይነት በባህሉ በነግባ አካባቢም ሁኔታው እንዳይሰማ አድርጎ በዛ አይነት ሁኔታ የሚገባውን ክብር ለሚገለገሉ ሰዎች በመስጠት ነው አገልጋይ ማገልገል። ያንን ደግሞ መማር መቻል አለብን ማለት ነው። ሰዎችን ማክበር አለብን። በመካከላቸው ደግሞ ልዩነት መፍጠር የለብንም። ልዩነት መፍጠር የለብንም። ምንድነው አንዱ ከአንዱ ጋር አንዱን በመለየት አንዱን ዝክ በማድረግ አንዱን ከፍ በማድረግ አድሎ ባህል ማድረግ አድሎ አለ ማድረግ ያስፈልጋል። በዛ አይነት ሁኔታ በሃይማኖት ሳናከፋፍል ይሄኛው እንዲህ ነው፣ ይሄኛው የዚህ ሃይማኖት አባል ነው፣ ይሄኛው የዚህ ሃይማኖት አባል ነው ሳንን ሁሉን እንደ እግዚአብሔር ልጆች ሰዎችን በማየት ሰዎችን ምን ማድረግ አለብን? ሪስፐክት ማድረግ አለብን። ሪስፐክሽን ለሰዎች መስጠት አለብን። ክብር መስጠት መቻል አለብን። ሰዎችን የምናለያይ ከሆነ ምንድን ነው የምናገለግል? ለሰዎች የሚገባውን ክብር ደግሞ የማንሰጥ ከሆነ የማናከብር ከሆነ ሰውየውን እንደደረጃው የሚገባውን ነገር የማንሰጥ ከሆነ ምን እናገለግላለን? ምንም እኮ የምናገለግለውን ነገር ሰዎች እንዲቀበሉ እያደረግን አይደለም ማለት ነው። ሰዎች በእኛ እንዲሰናከሉ ምክንያት መሆን የለብንም። መልካም ነገሬን ከኛ እንዲማሩ መልካም ነገሬን ከኛ እንዲቀበሉ ምክንያት መሆን አለብን። እራሳቸው የሚለወጡበት እንዲቀበሉ ምክንያት መሆን አለብን። ቃላችንን መጠበቅ አለብን። ለአንዳንዱ የምንናገረው ነገር አስፈላጊ ሊሆን ይችላል። ለአንዳንዱ አስፈላጊ ሊሆን ይችላል። ለአንዳንዱ ያነሰ ቃል ሊሆን ይችላል። ለአንዳንዱ ደግሞ ከፍ ያለ ቃል ሊሆን ይችላል። ነገር ግን ቃላችንን ምን ማድረግ አለብን? መጠበቅ አለብን። በምንናገርበት ጊዜ የእግዚአብሔር በእግዚአብሔር መንግሥት ለእያንዳንዱ ሰው የምናደርጋት ትንሿ ነገር ትልቅ ነገር ነች። ለምን ቢባል እርሱ የእግዚአብሔር የቤተሰቡ አባል ነው ማለት ነው ያ ሰው ወደ እያንዳንዱ ሰው እንግዲህ በምንቀርብበት ጊዜ ለሱ የሚገባውን ነገር ማድረግ መቻል አለብን ማለት ነው። መከበር የሚገባውን ሰው ማክበር መቻል አለብን። እያንዳንዱ ሰው የራሱ ሁኔታ ስላለው በዛ ሁኔታ ላይ ጥንቃቄ በማድረግ ከሰዎች ጋር የመጓዝን ሕይወት መምስረት ያስፈልጋል ማለት ነው። ለእያንዳንዱ ሰው ማክበር የሚገባውን ክብር መስጠት አለብን። ለእያንዳንዱ ሰው መሆን የሚገባውን ነገር መቻል ምንችለው ከሆነ የምንችለውን ነገር ሁሉ ማድረግ ብንችል ትልቅ ነገር ነው። ምክንያቱም ያ ምንድን ነው የሚያደርገን እኛ እነርሱን ማክበር ብቻ ሳይሆን እነርሱም ደግሞ እኛን እንዲያከብሩን ያደርጋል። ከእኛ የሚያገኙትን ነገር በትክክል እንዲያዳምቱ፣ በትክክል እንዲከታተሉ፣ በትክክል እኛ የምንለው ነገር እንዲቀበሉ ያደርጋል ቢያስፈልግ ማድረግ የሚገባንን ነገር ለሰዎች ማድረግ የምንችል ሰዎች ጭምር መሆን እንዳለብን ነው። የሚገባውን ክብር መስጠት አለብን። ደግሞ ሰዎችን በሚያስፈልገው ነገር ማድረግ የምንችለው ከሆነ ማድረግ የምንችለውን ነገር ሁሉ እያደረግን ብንሄድ ለእኛ ከእነርሱ የሚመጣው ክብር ከፍ ያለ ነው። ይቀበሉናል። አቀባበላቸውም ሰፋ ያለ ነው የሚሆነው ማለት ነው። ስለዚህ የዛሬው ትምህርት እያንዳንዱን ሰው ማክበር እንዳለብን፣ በወንድማማች መዋደድ፣ በእህትማማች መዋደድ እያንዳንዱን ሰው መውደድ እንዳለብን ማክበር እንዳለብን፣ የምናገለግላቸውን አገልግል ሰዎች በዚህ አይነት ሁኔታ እንድናገለግላቸው የዛሬው ትምህርት ያስተምረናል ማለት ነው። እግዚአብሔር ጸጋውን ያብዛልን። እናመስግን። ቅዱስ እግዚአብሔር ስሙ ይባረክ። ሁላችንን ተቆጣጠር። ከእኛ ጋር በምንሰማው ነገር ሁሉ ግንባታ እንዲኖር እንድንገነባ እግዚአብሔር ሆይ፣ ሕዝብን ማገልገል በሚገባን ነገር ሁሉ በጥንቃቄ ማገልገል እንድንችል እርዳን። ክብሩ ላንተ ይሁን። በጌታ በኢየሱስ